ሰላም ሰላም የተወደዳችሁን የተከበራችሁ ቻናል ቤተሰቦች እንዲሁም አዲስ ይህን ቪዲዮ የተመለከታችሁ ያላችሁ ሰዎች እንኳን በደህና መጣችሁ። በዛሬ ቪዲዮ እናንተን ፈታ ዘና ያደረጉ ቁም ነገር ያስጨብጣሉ ብዬ ያሰብኳቸውን ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮን እስከ መጨረሻው ድረስ የተመለከታችሁ ፈታ ዘና ማለት ነው። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁልን። የዚህ ቻናል ቤተሰብ ያልሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ይችላሉ። ወደ ቪዲዮቹ አራቢ ሚስት ትመጣችልን አይሻቸው፣ አይደለ? በፍቅር ሲያስቀኝ። አንተ እንዴት እንደዚህ ሰው ያየው? መንገድ ላይ እንዴት እንደዚህ ያደርጋል? እንደዚህ ሰው እንደዚህ ታደርጋለህ? ስድ ባለጌ! ለምን አልገዛችሁ እሺ ከሁለቱም መሆን አቃቶ እንግዲህ ምን ይደረግ? እረፉ እንዳይ በቃም እን ኧረ ተው፣ ኧረ ተው። እየተሳሰብን ትንሽ ብንተሳሰብ አይሻልም? ሙሴ አስረኛውን ዕጣ እንትን የወሰድከው አስራ አንደኛውን እኔ ነኝ የምወስዱ ይደረጋል እንዳለ። ሰዎች አልደረሳችሁም። ዛሬ ኤልያስ በጣም ላስቀይመህ ነው። በጣም ስፈልግህ ነበር። ለምንድን ነው እኔ ሞዴል መሆን አልችለውም? ምን አደረግኩኝ? ሙሴ ለምንድን ነው እኔ ሞዴል መሆን አልችለውም? እየቀለድክ ነው። ዛሬ አስቀይመሃለሁ። ካለገርከኝ ሰማይኛ እውነቷን ሳትፈራኝ

ለእኛስ መጨረሻ ምንድን ነው? እግረኞቹማ ዋ በላም በቃ ያላ ሰውሉ ስሰማ እኮ ምን ሽ ነው ይሄ ነገር፣ እንደ ኢስኮባር ነው ትዝ ያለኝ። ሃሳብ አረገችው ግን እንትኑ ላይ የወጣችባት ፓርት ትጣራል። እንደዚህ ይቻላል እንዲህ

ዛሬ ይህንን ቪዲዮ ስትጨርሱ በጣም በጣም የሚያስገርም አንድ ትልቅ ትምህርት ተምራችሁ ነው የምትሄዱት። ምን ያህሎቻችሁ ትራማ በዘር እንደሚተላለፍ ታውቃላችሁ? ወላጆቻችሁ ላይ ትራማ የጣለባቸው አጋጣሚዎች ከነበሩ ለምሳሌ ጦርነት፣ መደፈር፣ አቢውዝ ስለዛ ጉዳይ ምንም ሳታውቁ ከዛ ጋር የተያያዘው ስሜት እናንተ ላይ ተጽዕኖ ያደረግባቸዋል። እንዴት እኛ ምንም በማናውቀው ነገር ትራማው እኛ ጋር ይደርሳል ትሉ ይሆናል። ጥሩ ጥያቄ። ብዙ ሰው ትራማ ሳይኮሎጂካሊ ብቻ የሚለውጠን ይመስላቸዋል። ትራማ ግን ባዮሎጂካሊም ይቀይረናል። ባዮሎጂካሊ የሚቀይረው ነገር አለ ማለት ደግሞ ልክ እንደ መልክ ልክ እንደ ቁመ ልክ እንደ ከለር ሁሉ በትራማው ምክንያት ብሬናችን እና ቦዲያችን ላይ የተፈጠረው ለውጥ በጂን አማካኝነት ወደ ቀጣዩ ትውልድ ይተላለፋል። ስለዚህ ጉዳይ ለመረዳት ኒውሮ ሳይንቲስቶች በአይጥ ላይ አንድ ኤክስፐርመንት ሰርተው ነበር። መጀመሪያ ለውዝ ያሸቷትና ከዛ በኤሌክትሪክ ሾክ ያድርጓታል። ይህንን ለረጅም ጊዜያት ደጋግመው አደረጉት። ለውዝ ያሸቷታል፣ ከዛ በኤሌክትሪክ ሾክ ያድርጓታል። ብሬኗ የለውዝ ሽታንና አደጋን አገናኙ። ስለዚህ ለጥንቃቄ በሚል ለዚህ ሽታ ትኩረት መስጠት እንዳለበት ብሬን ተማረና ለውዝን በተለየ ሁኔታ ቶሎ እንዲያሸቱ የሚረዷቸውን ሚል ሪሴፕተሮች ፕሮዲውስ እንዲያደርጉ አደረገ፣ አደጋው ሲፈጠር ቶሎ ራስን ለመጠበቅ እና ለመዘጋጀት። በሚገርም ሁኔታ ልክ አይጧ ስትወልድ እነዚህ ለውጦች ወደ ልጆቹ ተላለፉ። ልጆቹን ቼክ ሲያደርጓቸው ለለውዝ በተለየ ሁኔታ ምላሽ እንዲሰጡ ከሚያደርጓቸው ሴሎች ጋር ነው የተወለዱት። እነሱ ከዚህ ጋር በተያያዘ ምንም የገጠማቸው ነገር ባይኖርም ለለውዝ በጣም ሴንሲቲቭ ነበሩ። ለውዝ ከሸተታቸው ይደነግጣሉ፣ ቶሎ መልስ ይሰጣሉ ምናምን በማያውቁት ነገር ማለት ነው። ያ ማለት ትራማውን የተመለከተ መረጃ በስፐርም እና በእንቁላል ውስጥ ተቀምጦ ይተላለፋል ማለት ነው።

ስለዚህ ትራማ ልጆችና የልጅ ልጆች የሚወርሱት ባዮሎጂካል ማርክ አስቀምጦ ነው የሚሄደው። ብሬናችን ሴቭ አድርጎ ወደ ልጆቻችን የሚያስተላልፈው ለሰርቫይቫል ስለሚጠቅም ነው፣ የለውዝ ሽታ ካለ አደጋ እንዳለ ለመረዳት ልጆቹም ተመሳሳይ ችግር ውስጥ ማለፍ ስለሌለባቸው ያንን የተመለከተው ኢንፎርሜሽን በዲኤንኤ ውስጥ ሴቭ ተደርጎ ፋይሉ ለልጅ ይተላለፋል። ሾርት ከት ማለት ነው። ችግሩ ግን ያ ወላጆቻቸውን የገጠማቸው ነገር አሁን ፈጽሞ ላይኖር ይችላል። በዚህም ጊዜ የተላለፈው ነገር ዝም ብሎ ፈሪ ያደርገናል። ምክንያቱን ሳናውቀው ለሆነ ለሆነ ነገሮች ሴንሲቲቭ እንሆናለን። ብሬናችን የሚለን አንተ አታውቅም እንጂ ከዚህ በፊት ይሄ ነገር ተፈጥሯል፣ ከአባትህ ወይም ከእናትህ ይሄ መረጃ ደርሶኝ አለው። ስለዚህ ሚሞሪው የለንም፣ የምናስታውሰው ነገር የለም። ግን ጭንቀቱ አለ፣ መረበሹ አለ። ለምሳሌ አንድ ሰውዬ በከባድ ጦርነት ውስጥ አልፎ ሊሆን ይችላል። ብዙ ሰው ሲሞት አይቷል። በህይወት ያለ ሰው በሳት ተቃጥሎ አይቶ ሊሆን ይችላል። በጦር ሜዳ ላይ ጓደኞቹን ያጣል። እነዚህ ነገሮች ብሬኑ ላይ የሚለውጡት ነገር አለ። ከነዛ ውስጥ አንዱ ፒቲኤስ ዲ ገጥመዋል። እንቅልፍም ቢለዋል፣ ይቃዣል፣ ነገሮች ቶሎ ቶሎ ያስደነግጡታል። ስትረስ ሲስተሙ በጣም አለርት ይሆናል። ለአደጋ ሁሌ ዝግጁ መሆን እንዳለበት ስለሚያስብ ብሬኑ ኮርትዞል የሚባለው ስትረስ ሆርሞን ሁሌም ከፍ አድርጎ ይተወዋል። ሴቲንግ ላይ ማለት ነው። ከዛ ይሄ ሰውዬ ልጅ ሲወልድ፣ እነዚህ ሁሉ ሴቲንጎች በስፐርም ውስጥ አብረው ነው የሚተላለፉት። የሚወለደው ልጅ ከጓደኞቹ የበለጠ ደንጋጣ ጭንቀታም ይሆናል። ሴፍ እንደሆነ አይሰማውም፣ ሰው ለማመን ይቸገራል ምናምን። ለምን ሲባል ለሰርቫይቫል ተብለው የተላለፉ ስፔሻል መረጃዎች አሉ ለልጁ። አሁን ጦርነት ከሌለ ግን እነዚህ ነገሮች ለልጁ አይጠቅሙትም፣ በዚህ ምክንያት ይጎዳል ማለት ነው። ነገር ግን ይሄ ነገር አይቀየርም ማለት አይደለም። ልጁ ጭንቀት ሊያመጡበት ከሚችሉ ነገሮች ርቆ ከቆየ፣ በጣም ሴፍ ኢንቫይሮንመንት ውስጥ ካደገ፣ በተለይ እስከ ሰባት ዓመቱ ፕሮግራሚንጉን መቀየር ስትረስ ሌቭሉን መቀነስ ይቻላል። ዛሬ ያወራዎቹ ነገር በጥቂቱ ከኢቮሉሽነሪ ሳይኮሎጂ ጋር ይገናኛል። ምናልባት ሞራሌ ከመጣ ከእሱ ጋር አገናኝቼ ሌላ ቪዲዮ ሰራለሁ። ይመቻችሁ። እንግዲህ ትምህርት ወስደንበታል ብዬ አስባለሁ። ግን ጭራሽ አይመስለኝም ነበረ ከቤተሰብ ወደ ቤተሰብ ትራውማ ከአንድ ሰው ወደ ልጅ ወደ ልጅ ልጅ ምናምን በዲኔ ጭራሽ ይተላለፋል ብዬ ጭራሽ አስቤ አላውቅም ነበረ። አመሰግናለን፣ ለተሰጠን ትምህርት። በጣም ህፃን ልጅ ልበላ ባሌ። የምታዩት ባንክ ኦሮሚያ ህብረት ስራ ባንክ። ባለፈው ኮምፒውተሩ ላይ የራሴን ፎቶ ዌል ፔፐር አድርጌ ነበረ። እስካሁን ያትፉት ይቀይሩት፣ እስቲ ቼክ እናደርጋቸዋለን

መጀመሪያ የሆነ ብቻ የሆነ ስራ ሰርቼ ደሞዝ ነበረ ምናምን ማይሆን ቀን ነው። ሮብ ቀን ምናምን ብቻ ቦሌ ወጣሁኝ። እዛ ብሄድ ቤቱ ቀይር ምናምን ባዶ ነው። የጂ ባለ ላዳውን ምናምን የሆነ ማይሆን ቻፓ ለሰሚት ማይሆን ቻፓ ብቻ ተስማማን ገብቼ ትንሽ ሞቅ ብሎኛል ሙዜ ነው ምናምን ተበጣጠርኩልኝ፣ ለሱ ማለት ነው። አዎ እዚህ ብሎ ልክ ይሄ ጥቁር አባይ መንገድ ጋር ጨምር ምናምን ሀምሳ ብር ትዝኝ ተከራክርን፣ ተከራክርን እና ሀምሳ ብሮን እኮ ቆጥ ቻታለሁ፣ ግን እልህ ያዘኝ ምናምን ምናምን እና በቃ እንደውም እዚህ ጋር ወርዳለሁ እንካ ምናምን ምናምን ብዬ የተስማማነውን ሰጥቼው ምናምን ዘግቼ፣ ሀምሳዋን እንጂ ወጣውልኝ ማለት ነው። እዛ እሱ እየሄደ እየተራመድኩኝ ከሄ እንትን ባቡሩ እየተሰራ ነበር ከባብሩ በስርዓት የስፖርት ልብስ ነው አንዱ ኢቭን ይሄ የአትሌቶቹ ልብስ አላ ያደረጉ ወጥተው ይሮጣሉ ማለት ነው። ወደዛ ላይ እኩል በቃ እና እኔ እንደማሮጥ ነገር እያልኩኝ ይሄዳሉ። ከዛ ተመለሰ ይመጣሉ እና እየተጠጉኝ ነው። በሄዱና በተመለሱ እዛ መጨረሻ ላይ ሲመጡ ማለት ነው እንደዚህ አንዱ ሊጋጨኝ ነገር ትከሻው ነው ማለት ነው እንዲህ ለማሳለፍ አላ። ከዛ በፊት ደግሞ ከፊት ለፊት ቀይ ለብሶ አለ የሚራምድ ማለት ነው እና በቃ ሰው አለ ምናም ቢይል እዛ ይሄኛው ልክ ሲያልፍ እንዲህ እንዲህ ሲል ጭጭጥ የሚል ድምፅ አለ። ኦኬ ነገር ከኋላ የሆነ ሰው እጄን ከፊት ለፊት ያለው ማለት የሚሮጡ ሰዎች ነው የማየው፣ ምላሴ ንክሻል ዘም ብዬ ወደ ነሱ ነው የሚሮጡ ይሄ አያቴ ቤት ምንም ሳልናገር ጠዋት ላይ ሄድኩኝ ፖሊስ

የሚሸጠው ሰውዬ አለ፣ እሱ አይቆጠርም። አይ የሚልበት ሰው እሺ፣ እሺ አለ። ሰባት አምስት ነው የቀረሽ። ሞክር፣ ይሁን፣ አስቢ። ቅድም ኩጠር ተሻቸዋል። ጀግና ነበርሽ። እ እ ቆሎ በምኑ ነው የሚለቅመው? ምን ቀራውን? አፍ አሁን ሁለት ነው የቀረሽ። ሁለት ነው የቀረ ሆድ አንድ ነው የቀረሽ። አሁን የዶሮ አስራ ሁለት ብልት አንድ ነው ልብ ማብለሻል። ልብ ይሹለቅ። አ አንድ ነው የቀረሽ። ኮመንት ላይ ምን ይነግራት ካለ ቆይ ኮመንት ላይ ይንገሩሽ፣ እስቲ ጥፍር ነው የቀረሽ? አረ ላባ ምናምን ሁሉ ላልቀርብ አፉን ላልቀርብ ብልቶች ውስጥ አረ ከሆነ እኮ ራሱ አልሻገርም ያለ ሰውዬ ነበር። አባዬ፣ አቤት። የትምህርት ቤት ጓደኛዬ የዚህ ማጥናት ፈልጎ ነው። ችግር የለውም ና በለው። ችግር የለውም እሱ ነው። ጓደኛው ስም ማን ነው እያለ ነው። ስሜ በርጠሚስ እባላለሁ እኔ ዛሬ ደስ የሚል ምሽት ነው የምናሳልፈው፣ እያለክ ነው። ምን ቀን ለብዙ ጊዜ ስናፍቃል ነበር እያልክ፣ አባዬ ብቻ ሊያዋራክ ይፈልጋል። ለምን በቃ አባዬ፣ እናንተ አውሮ ነው ይወስጠኝ፣ ምንድን ነህ?

ኧረ በይ ከጋውኑ ጀምሮ አንደኛ አንደኛ ለውሻዬ ዛሬ ደግሞ በግ ነው የምንሰራላት። ሙሉ በግ አስመጥቼ ላታለሁ። ሁሌ ዶሮ ብቻ አታቢያት እንዳይሰለቻት ስለምትሉኝ ሌላም አይነት ምግብ ኩክ አደርግላታለ። ያስፈልጋችሁ ግብዓት እንደዚህ የተዘጋጀ ቀይ የበግ ስጋ ጥቦ ተልጦ የተከተፈ ድንች፣ እንዲሁም ደግሞ የመስከቲ ሩዝ ነው። ድንቹንና ሩዙን ከጨመራችሁ በኋላ ቆያችሁ ስጋውን፣ ትጨምሩታላችሁ አብሮ ስለሚቀቀል የበግ ቅቅል ነው የሚሆነው። ሳይድ ላይ ደግሞ በመጥበሻ እንደዚህ ሳሳ ተደርጎ ስላይስ የተደረገውን ስጋ ወይም ኦሪጂናል ቨርጂን በሆነ ኮኮናት ኦይል ነው የምሰራላት። እኔ ለጥርሷ ጤንነትና ጠረን ስለሚ ይጨነቅ ብዙ ጊዜ ኮኮናት ኦይል ፕሪፌር ማድረጋ ከዛ በቃ በቀመም አቀመም በምትፈልጉት ሲዝን ማድረግ የተወሰነ እስኪ ውሃ ድረስ ይሄ ምግባ እየደረሰ ነው ያለው። ዩሚ በጣም ነው ቅቅል የምትወደው ግን ከተደጋገመ ነው የሚያስጠላ። ውሻይ ደግሞ ሴት ናት፣ ስሟም ዩሚ ነው። እኔና አንቺ ማለት ነው ለማታውቁ ሰዎች። ከዛ ያው ሲዝን ሆኖ ሲያል ቀዛ ሁለት እጥዱ ታላችሁ በኮኮናቱ ይጠበሳል ማለት ነው። ራስሽ ኩክ ታደርግ ያለው የምትሉኝ ሰዎች እኔ በግ ስለማልወድ ለራስ ያልሰራ ነው ቀጣል በጣም ስለምትወደው ቾሮ እኔና መሀል ላይ ስቴኩን አድርጌላታለሁ። ከዛ ሬዲ አድርጋችሁ እንድትበላ ኮማንድ ማድረግ ነው ሻትሬን የማደርገው። ትልቁ ጥቅም ሳይታዘዙ አይበሉም። የኔ ቀመሞች ይህንን ይመስላል። የምግብ አሰራሩ ከወደዳችሁት እና ሌላ እንሰራላችሁ ከፈለጋችሁ ኮሜንት ማድረግ አትርሱ። ይኸው ኢንጆይ እንዳደረጋችሁ እባካችሁ፣ ውሻ አዳብ ታደረጋችሁ ሰዎች በአግባቡ ትሬት አድርገው ወዳችኋለሁኝ። ባይ ባይ። እኔንም አዳብ ታርጊኛል የሁነት እንዲ እኛ እኛንም አዳብ ታርጉ ነ ወይኔ ወይኔ ልዩነት እዲ እንዲ ይቻላል፣ ግን እንዲ ባይሆን ውሻ ቡሌ ምናምን ካለ ለኩልልነኛ እኔን እያወራኝ የማይፈልግበት ከተማ ሄዷል። የማይፈልግበት ከተማ ተገኘ እየነዳ በቃ እየነዳ በእግሮም ሲሄድ እንደገና እኔም ደግሞ እያወራው በእግር እየሄድኩ ከሆነ መሄድበትን መንገድ ሲችል ሌላ ሰፈር ነው የምትገኘው። እሱም ደግሞ ሌላ ከተማ ገብቷል። እሱም ሌላ ከተማ ይገባ ገብቷል። ከዛ ምንድነው ስል አንቺ ነሻ ልቤን ወስደሽ ልቤን መልስ መልሽ፣ ነው ምን ባባለው ማለት ነው። እና ምግብ እንደዚህ እየበላሁን እራት ከእናቴ ጋር እየበላሁ እሱ ከደወለ እንደዚህ ምግቤን ቁጭ አርጌ ወጣው ማለት ተመልሽ። ያ እራት አይደገም። አምስት ስድስት ሰዓት ስለምናወራ እራት አይታሰብ ጊብና ቢካል በቃ አንተን አገኘ ካደል ይጠገፍላለሁ እና እሱም እንደዛ ነበር። እራት የማይበላቸው ሰዓቶች አሉ። ጓደኞቹ ምን ይሉ ነበር ደወለች ያጭ ስለዚህ፣ በዚሁ መልኩ ሳትገናኙ በስልክ ብቻ እያወራችሁ ቀጠላችሁ? ቀጠለ አምስት ስድስት ሰዓት ምንድን ነው የሚሆኑት? አምስት ስድስት ሰዓት ወይ ሌላ ከተማ ይገባ ነበር አለች። እስኪ ኮሜንት እናንብብ። እስኪ የአካል ጉዳተኛ ቅልስት ሞላ የሚመጡልህ ቪዲዮች ይቅርበል በኢየሱስ ስም። ኧረ ተው፣ ኧረ ተው። ለንሳ ማይ መቻጠ ተተሰሩን ስታይ ተመለሽ። በእናትሽ ታሪክ በሬዲዮ ቢሆን ባይነኝ። ልክ ግን ኮሜንተሮች ረፉ። ሞት ሳይሞላኝ በወጣትነቴ እንደዛ ሲያጓጓ ሳይረግፍ ውበቴ እንደ እግር ኳሷ ሀያ ሁለት ሆነው አባረው ሊይዙኝ ሊነኩኝ ተሻምተው አስራ አንድ በግራ አስራ አንዱ በቀኝ ለመያዝ ሲሯሯጥ ያዘኝ አይለቀኝ መሀል ላይ መሮጡ እኔም ደስ ሲለኝ ለአንዱም ሳልያዝ ቀኑ ገሰገሰ እድሜም ጨምሮ ሀያ አምስት ደረሰ አባራሬም በግማሽ ቀነሰ ሀያ አምስት አመት ላይ ቆም ብዬ ሳየው እንደ ቅርጫት ኳሷ ለአስራ ሁለት ሆነው ስድስቱ በግራ ስድስቱ በቀኝ ለምርጫ ስቸገር ከመካከል ሆኜ አሁንም አልመሸም ቆይ ልምረጥ አልኩና አንዱም ቤት የለውም ሌላኛው መኪና አንዱን ሀብት የለው ሌላው ዲግሪ የለው። አንደኛው አጭር ነው ሌላውን ቀውላላ። ይሄኛው ፋራ ነው ሌላውን ቀልቃላ። ከኋላና ከፊት እንከን እያወጣው ከአንዱም ሳልጠጋ ሰላሳ አመት ገባሁ። ሰላሳን ጨርሼ አርባ አመት ቢሞላኝ የጊዜው መሮጥ እጅጉን አስፈራኝ። የፈላጊውን ብዛት በመቶ ሲቀንስ ሁለት ብቻ ቀሩ። እንደ ቴብል ቴኒስ ቴኒስ ለሁለት ሲያበሩ እንደፈለጉ ከእጃቸው ሲያቆዩኝ ድንገት ስነቃ ድንጋጤ ወሮኝ፣ ከሁለት አንዱ ለምርጫ ቸግሮኝ፣ በጥያቄ መሀል ተከብቤ ያለው ሀምሳ ዓመት ልደቴን ይኸው ላከብር ነው። እንደ ጎልፍ ኳስ ለአንድ የሚያበሯት መሆኔን ስረዳ አንድ ሰው የያዛት አማራጭ የለኝም ይሄንን አግብቼ አንድ ልጅ ወልጄ ራሴን ተክቼ ብያሰብኩና ከራሴ ስመክር፣ ለካ አምስት ዓመት ላይ መውለዱን ነው ችግር። ያን ሁሉ አባራሪ በትዝታ እያየው ከጨዋታ ውጭ ሆኜ ቁጭ ብያለው። የሚገርም ነው ግጥሙ፣ የሚገርም ነው አዝናኝ። ምን ያስቃልም። በጊዜ ሰብሰብ ብትሉ ነው የሚሻላችሁ። በኋላ ካለፈ በኋላ ያዝ ይልቀቁ እኛ ስለዚህ ጓደኛዋ ትነግራታለች። ከዛም ገዳም ነው ገዳም አቋቸው ቤተክርስቲያን ለቤተክርስቲያን እየዞሩ አብሮ ያርቅሱበት ነበር አለት ላይ አይ ያርቅሱበት ነበር ለሁለት ተደራጅተው እንደዚ ያረግሽ ይህ ክፉ አሁን እንደ ኢንጆ ያደርጋል ትላሸዋች ና ምለት እ ትሞላት ነበር እንደው መርሳት አይቀር ተረሳ። ልጁ ተረሳ። ለነገሩ የእናት ሞት ይረሳል አይደለም? ለምንድ ልጅ ፍቅር የእናት ሞት ይረሳል ይረሳል። ተረሳ ልጁ ማለት ነው ከዛ ያገሬ ልጆች ከዛ ማትሉኝ ከሆነ ጊዜ በኋላ አንደኛዋ ጓደኛ ከአንደኛዋ ጓደኛ ጀማ አላቸው ጀማቸው ውስጥ ትቀላቀላለች፣ ግሩፓቸው ውስጥ ትቀላቀላለች። ማንቀላቀያለሽ አንቺ እራስሽ ሶስት ሀሳብ ማንቀላቀያለሽ፣ ማንቀላቀያለሽ ማራት የአንቺ ግሩፕ ላይ ጓደኛሽ ቦታ አላት። ከዛም ትቀላቅላት እና እዛ ግሩፕ ላይ ደግሞ ይሄ ልጅ አለ። ማን? እች የምትወደው የነበረው ባሏ ፍሬ ቦይፍሬን ባይ ነበረ እዛ ግሩፕ ላይ። ከዛ በኋላ በምን መንገድ እንደተጠባበሱ አይታወቅም። የሀገሬ ልጆች በምን መንገድ እንደተያዩ አይታወቅም። በምን መንገድ እንዲያጠመዳት አይታወቅም። በምን መንገድ ልቧን እንዳደረጋት አይታወቅም። የጓደኛዋን ልብ ይዞ ልጇ ልጅያቹ ጓደኛዋም ተብዬ ልቧን እንዲቅጥ አድርጋ ስጥት ጓደኝነት ተረሳ። ማይ ፍሬንድ ማይ ማይ ኤቭሪቲንግ ማይ ምናምን ምናምን ማይ ማዘር ሴም ፋዘር ሴም አ ፋዘር ነው ማዘር ሴም ምናምን ተረሳ። ጋይስ ተረሳ። በጣም የሚገርመው ግን እኔ ለማመን ይከብዳል። ኗሚን እንደዚህ ያርጋለች ታረጋለች ብላችሁ ታስባላችሁ? እኔ ትንሽ ውሸትም ይመስላል፣ ግን አሁን ላይ በጣም በብዛት እየተወረ ያለ ነገር ነው። ያው ምንም ቢሆን ያው የበፊት ፍቅረኛ ቢሆን ለዛችኛዋ ልጅ ው የልብ ጓደኛ እስከሆኑ ድረስ ምንም ቢሆን እንደዚህ ማድረግ አለባት ብዬ አላስብም ግን አሮን ቲንክ ይሁን አይሁን እርግጠኛ አይደለሁም። እኔም ያናድደኝ ይሄን የሚመስል ፊት እኔ አሁን እሺ ምንድነው የሚሻለኝ? እኔ ልብስ በስነ ስርዓት አሁን እኔ በቃ ስት ነበር

ነገሮች እዚህ ደረጃ ደርሰዋል እንዴ! አላወቅም አላወቅንም ነበረ። አልሰማሁም እኔ እኮ አልሰማሁም እኔ እኮ አልሰማሁም። እንግዲህ የተወደዳችሁ ቻናል የቤተሰቦች እንዲሁም አዲስ የተመለከታችሁ ያላችሁ ሰዎች ለዛሬ የነበሩ ቪዲዮዎች እነዚህን ይመስሉ ነበረ። በቀጣይ ቪዲዮ አብረን እስከምንገናኝ መልካም ጊዜ ሆንላችሁ። ላይክ ሰብስክራይብ ማድረግ እንዳይረሳ። የዚህ ቻናል ቤተሰብ ያሉናችሁ ሰዎች ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ።